አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው ዛሬም እጅግ እጅግ ወሳኝ የሆነን አነጋጋሪ መረጃ ይዤላችሁ ቀርቤ አለሁ እንግዲህ በትላንትና ዕለት በጉጉት ሲጠበቅ የነበረውና በዛሬው ዕለት ይጸድቃል ስለተባለው አዲሱ ረቂቅ አዋጅ አዲስ መመሪያ በዛሬው ዕለት ተግባራዊ እንዲደረግ በመላው ሀገሪቱ ላይ ይፋ ሆኗል። ሙሉ ዝርዝሩን እናደርሳለን። ለንግድ ባንክ ተጠቃሚዎች በሙሉ እንዲሁም ንግድ ባንክ አካውንት ላይ ገንዘብ ላስቀመጣችሁ በየትኛውም ዓለም ጫፍ እስከ ጫፍ ለምትገኙ እህት ወንድሞቻችን አንድ ጥብቅ የሆነ መረጃ አለ። የሱን በዝርዝር ወደ እናንተ ከማድረሳችን ባሻገር እጅግ በርካታ ባንኮች ላይ ማለትም ኢትዮጵያ ላይ የሚገኙ ባንኮች ላይ ከፍተኛ ቅሬታን የሚያስነሳ አንድ ነገር ተፈጥሯል። እንግዲህ ይህንን ቅሬታ ያስነሳው ነገር ምን አይነት ጉዳት የሚያደርስ ነገር ፈጽመው ነው የሚሉትን በዝርዝር ወደ እናንተ ከማድረሳችን ባሻገር የአዲስ አበባ ፖሊስ ኮሚሽን በዛሬ ዕለት አንድ ጥብቅ የሆነ ማስጠንቀቂያን የያዘ መግለጫ አውጥቷል። ይህንንና መሰል መረጃዎችን እንግዲህ አጠር አድርገን ወደ እናንተ ለማድረስ እንሞክራለን። እናንተም ሁላችሁም ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ረፋዱን እጅግ በርካታ መረጃዎች ወጥተዋል። በትናንትና ዕለት በጉጉት ሲጠበቅ የነበረው አዲሱን ረቂቅ አዋጅ አዲሱን መመሪያ በተመለከተ በመላው ሀገሪቱ ላይ ተግባራዊ እንዲደረግ በዛሬው ዕለት እንግዲህ ከደቂቃዎች በፊት ተወስኗል። ነገር ግን የአዲስ አበባ ፖሊስ ለመላው ኢትዮጵያውያን እህት ወንድሞች በሙሉ ከፍተኛ የሆነ ጥንቃቄን እንድታደርጉ በዛሬው ዕለት መግለጫ አውጥቷል። ይህ መግለጫ ለብዙ ኢትዮጵያውያን ስለሚጠቅም እሱን በማስቀደም የሁሉንም አንድ ባንድ ወደ እናንተ እናደርሳለን። እንግዲህ በርካታ የገንዘብ ኖቶችን የያዘ በማስመሰል ከፊትና ከኋላ ሁለት ሁለት መቶ ብሮችን በማድረግና ባለአስር ብሮችን በመጠቅለል የማጭበርበር ወንጀል ሊፈጽሙ የነበሩ ተጠርጣሪዎችን በግል ተበዳይ ጠቋሚነት በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የካ ክፍለ ከተማ ፖሊስ መምሪያ ገለጸ። ግለሰቦቹ ሆን ብለው በማዘጋጀት በርከት ያሉ ገንዘቦችን የያዙ በማስመሰል በ200 ብሮች የተጠቀለሉ ባለ 10 ብር ኖቶችን በመያዝ የተለያዩ የማታለያ ዘዴዎችን በመጠቀም ሰዎች ላይ የሚያዩትን ጌጣጌጥ አታለው በገንዘቡ ለመቀየር ካልሆነም የበለጠ ገንዘብ የሚያገኙበትን ዘዴ ይፈጥራሉ። ተጠርጣሪዎቹ በተለያዩ ቦታዎች ላይ እየተንቀሳቀሱ የሚፈጽሙት የወንጀል ድርጊት መሆኑን ፖሊስ በምርመራው አረጋግጧል። ሚያዚያ 8 ቀን 2017 በተመሳሳይ የወንጀል አፈጻጸም ሙከራ በየካ ክፍለ ከተማ ወረዳ አራት ልዩ ቦታው ዳግማዊ ምንሊክ ሆስፒታል በቁጥጥር ስር ውለዋል። በዚህም የተነሳ ህብረተሰቡ በሐሰተኛ የብርኖት እንዳይታለል በግብይት ወቅት ተገቢውን ጥንቃቄ እንዲያደርግ የአዲስ አበባ ፖሊስ አሳስቧል። የአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለፋና ዲጂታል እንደ ገለጹት በበዓል ወቅት የሚፈጸሙ የተለያዩ የማጭ በርበር ወንጀል ድርጊቶች ከወትሮ በላይ ጨምረዋል። ለበዓል የሚቀርቡ ሸቀጦች ላይ ባዕድ ነገር ቀላቅሎ የመሸጥ ድርጊት እንደሚፈጸም ገልጸው ይህንን ለመከላከል በስወራ ስፍራ ግብይት ከመፈጸም መቆጠብ እንደሚገባ መክረዋል። ገበያ ላይ ካለው ዋጋ እጅግ ያነሰ ክፍያ ሲጠየቁ ምርቱ ችግር ያለበት ወይንም የተሰረቀ ሊሆን ስለሚችል መጠራጠር ተገቢነት እንዳለውም አመላክተዋል። ታዲያ ይህንን በመገንዘብ እጅግ በርካታ ቁጥር ያላቸው ሐሰተኛ የብር ኖቶች እየተሰራጩ ከመሆናቸው አንጻር አጠራጣሪ ጉዳዮችን ስትመለከቱ በአቅራቢያችሁ ማመልከት የምትችሉና እጅግ ከፍተኛ ጥንቃቄ ማድረግ እንደሚገባችሁም በዛሬው እለት የአዲስ አበባ ፖሊስ አስታውቋል። በሌላው መረጃችን በጉጉት ሲጠበቅ የነበረው አዲሱን ረቂቅ አዋጅ በተመለከተ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በ2017 የዘጠኝ ወራት ሪፖርት ግምገማን በተመለከተ ማብራሪያ ሰጥቶ ነበር። በዚህም ካምናው ዘጠኝ ወራት ጋር ሲነጻጸር የዘንድሮው የዘጠኝ ወሩ አፈጻጸም 64 የደንብ ጥሰት የቀነሰበት ነውም ተብሏል። ይህን ያሉት የባለሥልጣኑ ዋና ሥራ አስኪያጅ ሻለቃ ዘሪሁን ከኮሪደር ልማት ጋር በተያያዘ በመንገዶች ላይ የሚጣለውን ቅጣት ተመጣጣኝ አለመሆኑን በተመለከተ ስለሚነሳው ቅሬታ ከጋዜጠኞች ለቀረበላቸው ጥያቄ ነው። ከዚህ ጋር በተያያዘ ምክር ቤቱ የመገናኛ ብዙሃን አዋጅን ለማሻሻል የቀረበውን አዋጅ በዛሬው ዕለት በአብላጫ ድምፅ አጽድቋል። ስድስተኛው የህዝብ ተወካዮች ምክር ቤት በአራተኛው ዓመት የሥራ ዘመን 25ኛ መደበኛ ስብሰባው ሁለት ረቂቅ አዋጅ ላይ ተወያይቶ ማጽደቁ ነው ከደቂቃዎች በፊት የተገለጸው። ምክር ቤቱ በቀረበው ረቂቅ አዋጅ ላይ ከተወያየ በኋላ የመገናኛ ብዙሃን አዋጅን ለማሻሻል የቀረበውን አዋጅ ቁጥር 1374 እዝባር 2017 አድርጎ በአንድ ተቃውሞ ባብላጫ ድምፅ አጽድቋል። እንዲሁም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፈሳሾች ከፍተኛ ምክር ቤት ማቋቋሚያ አዋጅ ቁጥር 1375 እዝባር 2017 አድርጎ በሙሉ ድምፅ በማጽደቅ ላይ መሆኑን በዛሬው ዕለት የሰማነው መረጃ ያመላክታል። በሌላ በኩል ኢትዮጵያ ውስጥ የሚገኙ ባንኮች ላይ እጅግ ከፍተኛ ቅሬታን ያስነሳ አሰራር እየተሰራ መሆኑ ተሰምቷል። በኢትዮጵያ ያሉ የግልና የመንግስት ባንኮች አገልግሎት አሰጣጥ ሙሉ በሙሉ መስማት ለተሳናቸው ተደራሽ እንዳልሆነ ቅሬታ ቢቀርብም መፍትሄ አለመሰጠቱን ዴፍ ኮሚኒቲቲ በዛሬው ዕለት ገለጸ። ስራ አስኪያጁ ጋዜጠኛና መምህር ናትናኤል ለችግሩ መፍትሄ እንዲሰጡ የተለያዩ ባንኮች በደብዳቤም ጭምር ቢጠየቁም መፍትሄ እንዳልተገኘ ገልጸው ባንኮች በቴሌቪዥን የሚተላለፉ ማስታወቂያዎችን እንደሚተረጉሙም ጠይቀዋል። ባንኮች የሚሰጡት አገልግሎት ሙሉ ለሙሉ መስማት ለተሳናቸው ተደራሽ አይደለም። በኢትዮጵያ ከአምስት ሚሊዮን በላይ መስማት የተሳናቸው ዜጎች አሉ ሲሉ እጅግ ከፍተኛ የሆነ ቅሬታም ተነስቷል። ነገር ግን የባንክ ሕግ አዋጅ መመሪያ መስማት የተሳናቸውን ያማከለ ባለመሆናቸው በአገልግሎት አሰጣጡ ከፍተኛ ችግር እየተፈጠሩ ነው። መስማት የተሳናቸው ሰዎች ከባንክ ቤት ገንዘብ ወጪና ገቢ ለማድረግ በየጊዜው የመግባባት ችግር ያጋጥማቸዋል። አካውንት ለመክፈት፣ ውል ለመዋዋል ለምልክት ቋንቋ አስተርጓሚ ገንዘብ ከፍለው ለሚስተናገዱ ላላስፈላጊ ወጪም ይዳረጋሉ። ገንዘብ ወጪና ገቢ ለማድረግ ወረፋ እንዲጠብቁ ቢደረግም ተራቸው ደርሶ ስማቸው ሲጠራ መስማት ስለማይችሉ በተደጋጋሚ ተራቸው ያልፋቸዋልም ተብሏል። ቋሚ ስጡን ብለው ቢጠይቁም የእጅ ጉዳይ የእግር ጉዳይ የለባችሁም፣ አዛውንት ነፍሰ ጡርም አይደላችሁም፣ እንደ ማንኛውም ተገልጋይ ወረፋ ጠብቁ በሚል ቅድሚያ እንደማይሰጣቸው ከራሳቸውና ከሌሎች ገጠመኝ በመነሳትም አስረድተዋል። በቴሌቪዥን የሚተላለፉ ማስታወቂያዎች በምልክት ቋንቋ ባለመተርጎማቸው መስማት የተሳናቸው እንደ ሌሎች ደንበኞች ማወቅ ያለባቸውን መረጃ እያጡ እየተገለሉ መሆናቸውም ተገልጿል። ታዲያ ኢቲቪ ዜና ለቅሬታ ምላሽ የጠየቅነው የኢትዮጵያ ባንኮች ማህበር በጉዳዩ ላይ የተጠቀሱትን ባንኮች እንዲጠየቁ ገልጾ እኛ ኦፕሬሽኑን አንመራም፣ ኦፕሬሽኑ በግሉ ባንኩ ነው የሚመራውም ብሏል። በቅሬታ አቅራቢዎቹ ጥቆማ መሰረት ኢቲቪ ዜና ስለ ጉዳዩ የጠየቃቸው ቅሬታ ከቀረበባቸው ባንኮች አንዱ ባንኩ የቀድሞ አመራር ስራ እንደለቀቁ ገልጸው፣ ያኔ ሰዎቹ አቅርበው ይሆናል እኛ ጋ ግን ጥያቄን በወቅቱ ማቅረብ የነበረባቸው ማርኬቲንግ ዲፓርትመንት እንደሆነ ነግረውናል ሲሉ በዛሬው ዕለት መውጣቱ ተሰምቷል። ይህ እጅግ በጣም የሚያሳምምና በጭራሽ ሊደረግ የማይችል ተግባር ነው። አሁንም ባንኮች እነዚህን ህብረተሰቦች ከፍተኛ ትኩረት ልሰጣቸው ይገባልናል። ቪዲዮን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያ እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።